ይህ ሰው ራሞን ሶሳ ይባላል። ራሞን ሶሳ ሞቱን አስቀድሞ ሞክሯል። እንደ ሞተ ሆኖ የሞቱ ዜና ታውጇል። ይህ ሆኖ ደግሞ የአካሌ ክፋይ ግራጎኔ በሚላት ሚስቱ አነጋጋሪ ወንጀል ሴራ ምክንያት ነው ፖሊስ፣ ልትገድለው እያሴረችበት ያለች ለሞቱ ደግሳ ነፍሱን የሚነጥቅ ቅጥረኛ አነጋግራ ጨርሳ እየተጠባበቀችው ያለች የትዳር አጋሩን ለመከታተልና በቁጥጥር ስር ለመዋል ሲል ነበር በፈረንጆቹ በሐምሌ 21 2025 ይህ ድራማዊ ትዕይንት በፖሊስ የተሰራው በአሜሪካ በሰሜን ውስተን ቴክሳስ ባለው ከተማ ወጣ ባለ ስፍራ በሞንቴግ ሜሪ። ለዚሁ ድራማ ከስፍራው ተገኝቷል የተባሉ ፖሊሶች አንድ ስፍራን ለብቻቸው ይዘው ሰዎች አልፈው እንዳይገቡ ክልለው በመያዝ በያዟቸው ለምርመራ ሥራ የሚረዱ የፎቶ ካሜራዎችም ደግመው ደጋግመው ፎቶ ያነሳሉ። ከበው በቆሙበት ስፍራ አንድ ሰው ወድቋል። ሰውየው ከውስጥ ሱሪ በስተቀር አንድም ነገር ያልለበሰ ከመሆኑም በላይ ጭንቅላቱ ላይ በጥይት ተተኩሶ የተመታ ይመስላል። እናም ለተመለከተው እጆቹ ወደ ኋላ ይፍጥኝ ታስረው ራሱን ለመከላከል በማይችልበት ሁኔታ ላይ ሆኖ ተተኩሶ የተገደለ ሰው ነው ለማለት ያስችላል። በዚህ ሁሉ ትርምስ ውስጥ ግን እንዳይታየ ሆኖ የተከለለ አንድ እውነት አለ። ይህ ሁሉ እውነትን ለማጋለጥ ሲባል ነፍስን ለመታደግ በሚል በፖሊስ የተቀነባበረ ድራማ እንጂ በዚህ ሁሉ የሚታየው እውነተኛ አስከሬን አልነበረም። ሰውየው በአንድ ወቅት ጥሩ ስምና ዝና የነበረው የቦክስ አሰልጣኙ ራሞን ሶሳ ነው። ይህ ሰው ራሱን ከታቀደበት የሞት ድግስ ለማምለጥ ሲል የሞተ ሆኖ እንዲታሰብ አድርጓል። ለዚህም ታማኒነትን ለመፍጠር ሲል እንደ ሞተ ሆኖ በጫካው ወድቆ በመገኘት አሳማኝ መልዕክትን ለተጠርጣሪዋ የትዳር አጋሩ እንዲደርስ አድርጓል። በእለቱ የምርመራ ፖሊሶች አስፈላጊው ያህል ጊዜ ተወስዶ ፎቶግራፎቹ ከተነሱ በኋላ በመጨረሻም ራሞን ሶሳ ጨርሰናል፣ አሁን መነሳት ትችላለህ የሚል መልእክት ከፖሊሶቹ ተነገረው። ራሞን ሶሳም የታሰረ እጁን ፈቶ አቧራውን አራግፎ ልብሶቹን ለብሶ የተቀባውን የጭንቅላቱን ቀለም አጥፍቶ ቆመ። ይህ ሆን ተብሎ የተሰራው አጭር ድራማ መጨረሻ ነበር። የሞንቶግሞሪ ኮንስታብል ጄሰን ማርቲኔዝ የቦክስ አሰልጣኙ ልክ እንደ ሞተ ሰው ማስመሰልና በሚወስደው ጊዜ ልክ የመርማሪዎች የርብርብ ስራ እስኪጠናቀቅ አሳማኝ የሆኑት ፎቶዎች እስኪነሱ ድረስ በዛ ሁኔታ ውስጥ መቆየት ግድ ብሎት ነበር። ይህን ያደረግነው ደግሞ ሕይወቱን ሊታደግለት የሚችለውን ሥራ ከግብ ለማድረስ ነበር ሲል ተናግሯል። ይህ ታሪክ በቦክሰኛው ራሞን ሶሳና በቀድሞ የትዳር አጋሩ ሉሉ ሶሳ ወይም በዋናው ስሟ ማሪያዴ ላውደርስ መካከል የሚያጠነጥን ነው። ታሪኩ እንዲህ ነው። ከቦክስ ውድድር ዓለም በጡረታ የተገለለው ራሞን ሶሳ ስሙ በቦክስ ስፖርት ዘርፍ በወቅቱ ገናና ሆኖ የሚነሳ ነው። ሉሉን ለመጀመሪያ ጊዜ ያገኛት እንደ አውሮፓ አቆጣጠር በ2009 በምሽት የመዝናኛ ቤት ውስጥ ነበር። በወቅቱ በመድረኩ ላይ ፍጹም ነፃነትን ተላብሳ ሳልሳ ዳንስ ስትደንስ የነበረችው ሴት የራሞንን ቀልብ መሳብ ቻለች። ያቺ ሴት ለዚህ ሁሉ ታሪክ መጀመሪያና መጨረሻ የሆነችው ሉሉ ነበረች። ብዙዎች ሉሉ ብሎ የሚጠሯት ማርያ ዲላው ደርስ ረጅም ቁመና ያላት ጥቁር ፀጉሯም ብዙዎችን የሚማርክ ነው። ራሞን ሶሳ እናም ከምርጥ የዳንስ ብቃቷ ጋር በጥልቅ ማርካኝ ነበርና እችን ቆንጆ ሴት የእኔ እንደማደርጋት ተማመንኩ ይላል። በዛች ዕለት ሙሉ ትኩረቴን ስባው ነበር በጊዜውም ፍላጎቴ ሁሉ የገባት ከመጠየቄ በፊት ሁሉንም የምታውቅና የምታሟላልኝ አይነት ሴት ነበረች ይላል። በዚህ መሰረትም የመጀመሪያ ትውውቃቸውን ወደ ፍቅር ቀይረው በኋላ የፍቅር ግንኙነታቸውንም ወደ ትዳር ለመቀየር ተስማሙ። ሉሉ በጊዜው አሜሪካ በጎብኚዎች ቪዛ የገባችና በአሜሪካ ለመኖርና ለመስራትም ፍቃድ የሌላት ነበረች። አሉ የተባሉ ተባራሪ ስራዎችን አነፍንፋን በመስራት የራሷንና የሁለት ልጆቿን መሰረታዊ ፍላጎት ለማሟላት ትጥር ነበር። ሆኖም ግን በዚህ የምሽት መዝናኛ ቤት ውስጥ ራሞን ሶሳን ከተዋወቀችና እንደ አውሮፓ አቆጣጠር 2009 ላይ ግንኙነታቸው ወደ ትዳር ከተቀየረ በኋላ ነገሮች በእሷ ህይወት ውስጥ ጥሩ መልክ መያዝ ጀመሩ። ህገ ወጥ ነዋሪ መሆኗ ጉዳይም እዛ ጋር ከተመ። ራሞን ሶሳ የራሷን ይሉሉን የእናቷንና የሁለት ታዳጊ ልጆቿን ዜግነት የማግኘት ሂደት ለማስጨረስ የሚከፈለውን ሁሉ ዋጋ ከፍሎ ሉሉን ከነበረባት ጭንቀት ነፃ ሊያደርግ አጣረ። ተሳካለትም። ይህ ከሆነ ከአንድ ዓመት ከግማሽ ያህል ጊዜ የቆይታ በኋላ ጥንዶቹ ለሁለቱም ስኬትን ቅርብ ያደረገላቸውን ቢዝነስ ጀመሩ። ይኸውም የራሞን ሶሳን ሙያ መሠረት ያደረገ ነበር። የቦክስ ስፖርት ማሰልጠኛ ጅም ከፈቱ። ራሞን ሶሳ ሲነገር ይህ የብዙ ጊዜ ህልሜ መስመር የያዘበት ፍላጎቴ ከስሜት አልፎ በተግባር የተገለጠበት ነበርና እጅግ ደሰኛ አደረገኝ፣ ይላል። በዚህ መሰረትም ሙሉ የስፖርት ልምምድና የቦክስ ስልጠና የሚሰጥበት የነ ራሞን የቦክስ ማሰልጠኛ ጅም ቤት ከ200 በላይ የሚሆኑ ደንበኞችን በአንድ ጊዜ ለመሳብ ቻለ። ራሞን ሶሳ በወቅቱ ጥሩ ገበያ ነበረን። በወር ውስጥ ከ18,000 እስከ 20,000 ዶላር ድረስ ማግኘት ጀመርን ይላል። ራሞን ከአሰልጣኝነት ሥራው ውጪም በባህር ትራንስፖርት ዘርፍ ላይ የሚሠራ ነበር። ይህም ጠቀም ያለ ገንዘብ በአጭር ጊዜ ውስጥ እጁ ላይ እንዲገባ አደረገው። ጥንዶቹ ራሞንና ሉሉ በሚገኘው ገንዘብ በእርግጥም የነበራቸውን ዕልም ማሳካት ጀመሩ። ሉሉ ከቀድሞ ትዳሯ ያፈራቻቸው ሁለት ልጆችም እናታቸው ጋር የሚኖሩ የሱ የብቻ ሴት ልጆቹም በቅንጦት መኖር ጀመሩ። ራሞንና ሉሉ ቅንጡ መኖሪያ ቤቶች፣ መኪና፣ ሞተር ሳይክሎችን ገዙ። ከሁሉም በላይ ደግሞ እጅግ ሽቅርቅር ሴት መሆን የምትፈልገው ሉሉ የልቧ እስኪደርስ ድረስ ለአልባሳትና ለጌጣጌጥ ሸመታ ከፍተኛ ገንዘብ ታወጣ ነበር ውጪ ማውጣቷ ያን ያህል የሚያስጨንቀው ራሞን ሶሳ በሁሉም ነገር ደስተኛ እንደነበር ይገልጻል። ራሞን በተለይም የመጀመሪያዎቹ ሶስት የትዳር ዓመታት ጥሩና፣ እጅግ የተዋቡ ሰላማዊ ነበሩ ይላል። ግን ሶስተኛው ዓመት ላይ የተወሰኑ ልዩነቶች እየመጡና እነዛ ልዩነቶች በመካከላችን ክፍተትን እየፈጠሩ እንደሆነ ማስተዋል አልጀመርኩ፣ ይላል። ቢሆንም ግን እሱ ነገሮች በዚህ ልክ ሉሉን ሌላ ማንነት የሚያላብሷት ናቸው ብሎ አላስባቸውም ነበር። በተለይም ሉሉ በራሞን ሴት ልጆች መቅናት ጀመረች። በስራቸው ተጨማሪ ገንዘብ ማግኘትና ስኬታቸው ከፍ ባለ ቁጥር ጥንዶቹ ይበልጥ ግንኙነታቸው እየሻከረ ሆድና ጀርባ የሚያደርጋቸውም ነገር እየበዛ መጣ። ያቺ የሆቴን ሙሉ ታደርግልኛለች ብዬ ሴት የማላውቃት ያህል ይሰማኝ ጀምረውም ያኔ ነበር ብሏል። ከዚህ ሁሉ በኋላ 2015 መጋቢት ወር ላይ ሉሉ የፍቺ ወረቀት በይፋ በመሙላት ራሞን ከህይወቷ በቶሎ እንዲወጣላት አሳሰበችው። የሚገርመው ደግሞ ሉሉ ፍቹ በቶሎ እንዲያልቅላት ከመፈለጓም በላይ ሙሉ ሀብቱ ይገባኛል የሚል ጥያቄንም አነሳች። ራሞን ፍቹን በትክክል የምትፈልገው ከሆነ ፍላጎቷን ለመሙላት እንደማያቅማማ፣ ሀብቱን በተመለከተ ግን በጋራ ያፈሩት በመሆኑ በሕጉ መሠረት እኩል እንደሚካፈሉ ለማስረዳት ሞከረ። ሉሉ ግን አሻፈረኝ አለች። ሉሉ ካለመስማማትን ባለፈ ራሞንን ልትጎዳና አቅም ልታሳጡ የምትችልበትን ቀላል መንገድ ሁሉ በማሰላሰል ተግባራዊ ማድረጓንም ተያዘችው። ራሞን እንደሚለው እሱ ሲያንቀሳቀሱ የነበረውን ለትርፍ ያልተቋቋመ ድርጅት የሚደጎሙ ሰዎችን አፈላልጋ በማነጋገር ገንዘቡን ያለ አግባብ እየተጠቀመበት እንደሆነ ልታሳምናቸው ሞከረች። ይህንንም ያደረገችው ስራውን በራሷ ቁጥጥር ስር ለማድረግ ከማሰብ ነበር። ሉሉ በዚህ ብቻ የበቃል ሳትልም ለደንበኞቹ ለጓደኞቹና ለዘመዶቹ እንዲሁም ለእናትና ለሴት ልጆቹ ሳይቀር ራሞን እንደሚደበድባትና አካሏን ብሎም ስነ ልቦኗን እንደሰበረው በተደጋጋሚ መናገር ጀመረች። ሆኖም ራሞን አንድም የቤተሰብ አባሉን ደብድቦ እንደማያውቅ አስቀድመው የተረዱት እነዚህ ሁሉ የቅርብ ሰዎች ወንጀሏን ነገር ሳይሉት ቀሩ። በቦክስ ማሰልጠኛው ውስጥ ይሰለጥን የነበረው ራሞንን የሚያውቀው ሙንዶ ደግሞ ከነዚህ ሰዎች በበለጠ መልኩ የሉሉን አቤቱታዎችና ክሶች ሰምቷል። በጥንዶቹ በራሞንና ሉሉ መካከል ያሉት ችግሮች አደባባይ መውጣት ከጀመሩ ከሦስት ወራት ገደማ በኋላ ሙንዶ አመሻሹን ወደ ጅምና ቦክስ ማሰልጠኛው ቤት ለልምምድ ሄደ። በዛ ምሽት በቢሮ ውስጥ የነበረችው የራሞን ሚስት ሉሉም በራሷ ክፍል ውስጥ ቁጭ ብላለች። እናም ሙንዶ ልምምዱን ከመጀመሩ በፊት ድንገት ጸጥታ በወረሰው ቢሮ ውስጥ የሉሉንና የሴት ወጣት ልጇን ንግግር በማያጠራጥር መልኩ መስማት ቻለ። በወቅቱ ሉሉ ለሴት ልጇ ወይም ለብቻ ልጇ ክራሞን መላቀቅ እንደምትፈልግ በዚህ ካልተስማማ ግን እንዲወገድ እንደምታደርገው እየዛተች ነበር። ሞንዶ ይህንን ሲሰማ ባለበት በድንጋጤ ቆሞ ቀረ። በኋላም ወደ ኋላ ሳይመለስ ወደ ሉሉ ቢሮ ገባ። ሉሉ ስትመለከተው ከልጇ ጋር ስላወራችው ነገር ሙንዶ ሰምቶኝ ይሆን ወይ? ሳልሰማኝም ብላም ሳትጨነቅ፣ እንደውም ስለ ጉዳዩ በግልጽ እሱንም አማከረችው። ጥሩ ክፍያ ታገኝበታል በሚል የማማለያ ሐሳብ ቀረብ ብላ ያሰበችውን አዋየችው። ሙንዶ ከዚህ በፊት በማፊያ ቡድን ውስጥ ተሳትፎ የነበረው ሰው በመሆኑ እንድትመርጠው እንዳደረጋት ገለጸችለት። ባሏን ራሞን ልታዩ እንደማትፈልግ ነገረችው። እሱን ሊያስወገድላት የሚችል ሰው በማፈላለጉ በኩል እንዲያግዛትም አጥብቃ ጠየቀችው። በመጨረሻም ላሰበችው ስራ ሊስማማ የሚችል ሰው እንደሚያገኝላት ሙንዶ ቃል በመግባት ተለያዩ። ከዛም በማግሱ ሙንዶ ራሞንን ስኮዲያኛው እንዲወገድ ሊያደርግላት የሚችለው ሰው ፓኮ በሚል ስም የሚጠራ እንደሆነ ነገራት። ከዛም ሉሉ በጉጉት ውስጥ ሆና ቅንጡ ሰዓቶችና ጌጣጌጦችን እንደ ቅድመ ክፍያ በማስያዝ ስራው በቶሎ እንዲጀመር ፓኮንም በቶሎ እንዲያዘው ነገረችው። ሙንዶ ትእዛዟን ተቀብሎ እንደወጣ በቀጥታ ስልክ ደወለ ሉሉ እንዳለችው ስልክ የደወለው ወደ ፓኮ ሳይሆን ወደ ባለቤቷ ራሞን ነበር የደወለው ጊዜ ሳያጠፋም ራሞን መጠንቀቅ እንዳለበት ሉሉ ልታስገድለው እየፈለገች እንደሆነና ብዙ በመጣር ላይ እንደሆነች ነገረው ሆኖም ራሞን ይህንን ሲሰማ ለማመን የሚያዳግት ሆነበት ይሄ ሊሆን አይችልም ሲል ጥቆማውን የሰጠው ሞንዶ ላይ ጮኸ ሆኖም ግን ሙንዶ ጉዳዩን በጥብቅ መያዝ እንዳለባቸው በመንገር አሳሰበው እመነኝ እኔ በሕይወቴ ከብዙ ነፍስ ያጠፉ ሰዎች ጋር ተገናኘቻለው ያንተ ሚስሉ ሉአይን ላይ የሚንጸባረቀው ስሜትና ፍላጎት ግልጽ ነው። እሷ አንተን በቶሎ ማስወገድ ለነገ የማታሻግረው ስሯ ነው ሲል አሳስበው! ራሞን ለማሳመን ብዙ ጥረት ካደረገ በኋላ ተሳክቶለት እንዴት ለዚህ የተቀነባበረ ሴራ ማስረጃ መፈለግ እንደሚችሉ ተማከሩ። በዚህ መሰረትም ራሞን አዲስ ስልክ ቁጥር በማውጣት ከሙንዶ ጋር ቅጥር ነፍሰ ገዳዩን ፓኮን በመምሰል አጭር የጽሑፍ መልእክቶችን መለወጥ ጀመሩ። እነዚህ የተለዋወጧቸውን መልእክቶች ሙንዶ ለሉሉ ያሳያት ነበር። ሉሉ ሙንዶ ያሳያት መልእክቶችም ነፍሰ ገዳዩን ፓኮን አግኝቶታል ብላ እንድታመን አደረጋት። ከዛ በኋላ ሙንዶ ከሉሉ ጋር ያደረጋቸውን ከ12 በላይ የስልክ መልእክት ልውውጦችንም ሪከርድ አድርጎ በመያዝ አስቀመጠ። ሉሉ እነዛን መልእክቶች ነፍሰ ገዳዩን ፓኮን መስሎ ለሙንዶ ይላካቸው። ልታስገድለው እየጣረች ያለችው ባለቤቷ አራሞ ስለመሆኑ አንዳችም ጥርጣሬ አልገባትም ነበር። ራሞንና ሙንዶ ጉዳዩን ፖሊስ ጣልቃ ገብቶ ክትትል ሊያደርግበት እንደሚገባ መተማመን ላይ በመድረሳቸው ሐምሌ 15 2015 ላይ ራሞን ሶሳና ሙንዶ ወደ ሞንቶክሜሪ ፖሊስ በመሄድ ለከፍተኛ የፖሊስ ምርመራ አመራሮች የሚያውቁትን ሁሉ ነገሩ። በሙንዶና በሉሉ መካከል የተደረገ የስልክ መልእክት ልውውጥ በድምጽ ቅጂ ተይዞ እንደ ማስረጃ ለፖሊሶች ግብዓት ሆነ። ከዛም ባሻገር ሉሉ እንደ ቅድመ ክፍያ ለሞንዶ የሰጠችው ገንዘብም ሌላ ተጨማሪ ማስረጃ ሆኖ ተያዘ። በድምፅ በተቀረጸው መልእክት ላይ ሉሉ ለሞንዶ በስፓኒሽ ቋንቋ ፍቹ ከሚጠናቀቅበት ቀን ማለትም ከፈረንጆቹ ሐምሌ 22 ቀደም ብሎ ራሞ መሞት እንዳለበት ተናገረች። ፍቻችን ከተፈጸመ በኋላ መሞቱ ይጎዳኛል፣ ምክንያቱም ያ ከሆነ ከእሱ የምጠብቀውን የሀብቱርስ ሁሉ እኔ ሳሎን ግማሹን ልጆቹ ናቸው የሚያገኙት፣ ስለዚህ መፍጠን አለብን ስትል ትደመጣለች። ሉሉ ከዚህም አልፋ ራሞን ጥሩ የጡረታ ጊዜ የሚያሳልፍበት ሀብት አካብቷል፣ አሁን ደግሞ ኔ በተራዬ የወደፊት ህይወቴን አስተማማኝ መሰረት ላይ ማስቀመጥ አለብኝ ስትልም ባወራቸው የስልክ ንግግር ላይ ትደመጣለች። እነዚህ የድምፅ ቅጂዎች የደረሱት የፖሊስ ቡድን ሂደቱን ጠብቆ ተጠያቂነቷን ከፍ ለማድረግ ክትትሉን ይበልጥ አጠናከረ። ራሞን ሁኔታው እጅግ አስፈሪ እንደነበር ያነሳል። አስቡት ቀን በቀን አንድ ሰው ሊገድላችሁ እንደሚፈልግና የሞት አደጋም ከፊታችሁ እንደሆነ ማሰብና በዛ ስጋት ውስጥ ቀንን ማሳለፍ እንዴት ከባድ እንደሆነ ልትገምቱት አትችሉም ይላል። ምክንያቱም መቼና እንዴት ባለው ሁኔታ ለሞት እየተመቻቻችሁ እንደሆነ ማወቅ አትችሉም። ዙሪያችሁን በጥርጣሬ መመልከትም ግዴታ ይሆንባችኋል ሲል በወቅቱ የነበረበትን ስሜት ይገልጻል። መርማሪው ኮንሳብል ማርቲኔዝ እጅግ ክፉ ከሆነችው ሴት ጋር እንደ ተገናኘን የገባን ሳንዘገየ ነበር ይላል። ሉሉ ግድያው በቶሎ እንዲፈጸም በገንዘብና በቁሳዊ ንብረቶች ሳይቀር ድርድር በማድረግ ከስምምነት ደረሰች። ፍቻቸው ከሚፈጸምበት አንድ ቀን ቀድመው የብዙዎችን ትኩረት ስቦ የነበረውን እውነት የሚመስል ድራማዊ ትዕይንት ከከተማው ወጣ ባለ አንድ ስፍራ ላይ ለመፈጸም ፖሊስ ሙሉ ዝግጅቱን ጨረሰ። ራሞን ሶሳ በጥሩ ሜካፕ አርቲስቶች በተሰራለት የገጽ ቅብ ጭንቅላቱ ላይ ተተኩሶ የተገደለ በመምሰል እጆቹን ታስሮ ወደቀ። በፀጥታም በስፍራው ላይ ተኛ። ይህ እውነት መሳይ ትዕይንት ነበር። ፖሊሶችም እውነቱን ይበልጥ ለማስረጽ በሚል ስፍራውን ከበው ልዩ ምርመራ እያደረጉ በመምሰል ፎቶግራፎችን በሚበቃቸው ልክ አነሱ። ይህ የተቀነባበረ ድራማዊ ትዕይንት የትዳር አጋሯን የሞት ዜና በፍቻቸው ዋዜማ ላይ ሆና በጉጉት ስትጠብቅ ለነበረችው ሉሉ ደረሳት። ራሞን ልዩ ጥበቃ ተደርጎለት የወንጀሉ ጠንሳሽ ሉሉ በቁጥጥር ስር እስክትውል ድረስ በሆቴል እንዲቆይ ተደረገ። የተዘረጋባትን የክትትል መረብ ያልተረዳችው ሴት ራሞ ተገድሎ የሚታይበትን ፎቶ እንዳሳዩት ፊቷ በፈገግታ በራ። ይህም የምርምርና የክትትል ስራችን ማጠናቀቂያ ነበር ይላል የወንጀል መርማሪው ማርቲኔስ። ሉሉ ሶሳም ሐምሌ 22 ላይ ፍቹ በሚፈጸምበት ቀን በቁጥጥር ስር ዋለች። ሉሉ የነበራትን እቅድ በሙሉ ለጓደኛው ራሞና ለፖሊሶቹ አሳልፎ የሰጠው ሙንዶ በመጨረሻው ሰዓት የተሰማውን ሲናገር እምነትን የማጉደል አይነት ስሜት ተሰምቶኛል ምክንያቱም እኔን ከልባምና ነበር ይላል ሆኖም ግን በከንቱ ሊፈስ የሚችለውን የሰው ሕይወት ለመታደግ ሲል ያደረገው በመሆኑ የሚያጽናናው እንደሆነ ገልጿል የራሞን ሴት ልጅ ስትናገር ደግሞ ነገሮች ሁሉ አሰት መሆናቸው የሚገርም ነው። እኔ በወቅቱ እንዴት ሰው በዚህ መልኩ ነፍሱን ይነጠቃል? እንዴትስ አንዲትን ሴት የሙት ሚስት ስለማድረግ ልጆችንም ያላባት ለማስቀረት ይጨክናል እያልኩ ብዙ ሳዝን ነበር ስትል ስሜቷን ገልጻለች። ሉሉ በቁጥጥር ስር ከዋለች በኋላ የፍቺ ሂደቱ መቋጫውን አግኝቶ ሰማኒያቸው ተቀደደ። አስቀድማ እሷ እንዳቀደችው ሳይሆን ከዛ በተለየ መልኩ ሀብቱን ሁሉ የማስተዳደር ስልጣን ሙሉ ለሙሉ ለራሞን ተሰጠ። ሉሉ ለሰራችው ወንጀል የ20 ዓመት እስር ተፈረደባት። ራሞን ሲናገር በችሎቱ ፊት ስትቆም የነበረችበትን ስሜት አሳውያለሁ። በጣም አዝኛለሁ። የዚህ ሴት ሕይወት እንዲመሆኑ አሳዛኝ ነበር ብሏል። በተለይ ደግሞ በችሎቱ ፊት እሱ ወዳለበት አቅጣጫ አንዴም እንኳን ሳትመለከት ነበር ያለፈችው። ራሞን ሲናገር እናም እኔ ከዚህ በኋላ ለፈጸመችብኝ በደል፣ ከጀርባዬ ስጠነስስ ለነበረው ስራ ሁሉ ይቅርታ አድርጌላታለሁ፣ ምክንያቱም እኔ ጤናማ መሆን የምችለው ይህንን ሳደርግ ብቻ ነው ሲል ምላሽ ሰጥቷል። ራሞን ስለ ራሱ ሕይወት ሲናገርና ሲያስብ ሰዎች ከእኔ አንድ ነገር ሊያገኙ ይችላሉ ይላል፤ ጥንቃቄን፣ ለራስ ትኩረት መስጠትን፣ ለአጠራጣሪ ሁኔታዎች ሁሉ ንቁ መሆንን ይቅር ባይነትንም ሰዎች ከኔ ሊማሩ ይችላሉ። በሚል አሳብም ታሪኩን ለሌሎች ያጋራል። ራሞን ደሰኛ የሆነ የሥራ ሕይወቱን፣ ድንቅ የነበረ የትዳር ጅምሩን ከራሱ መቃብር ተነስቶ የሄደበትን ታሪክና በመጨረሻም ለቀድሞ የትዳር አጋሩ በደልን ሁሉ ትቶ ያደረገውን ይቅርታ በተመለከተ ሁሌም በመናገር በብዙዎች ዘንድ ግርምትን ፈጥሯል። ለብዙዎችም ልብን የሚያረሰርስ አስፍቶ ተመልካችነትን የሚሰጥ ልምድን አጋርቷል። የዛሬውን በዚሁ አበቃን በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።